ጤና ይስጥልን ውድ የሀገሬ ቢዝነስ ተመልካቾቻችን፣ ሀገሬ ቢዝነስ ሰዓቱን ጠብቆ ዛሬ ተገኝተናል። ዛሬ እዚህ ተንካተራ አካባቢ ድሬዳዋ ሳላድ እንገኛለን። ድሬዷ እንግዲህ በብዙ ነገር እናውቃለን። በዘፈኖች ብዙ ነገር ተብሎላታል፣ በጥበብም ብዙ ነገር ተሰርቶላታል። እና እዚህ ደግሞ ዛሬ ሰላጣ ልናይ መተናል ይመተናል የድሬዳዋ ሰላጣ ምን ይመስላል፣ ከነግራ ደግሞ አትክልት ቤት ለመክፈት ምን ያክል ያስፈልገናል የሚለው በሀገሬ ቢዝነስ እንመለከታለን። ተከታተሉ። ያየ እንዴት ነሽ? ሰላም ነው። እንዴት ነሽ? ሰላም ነው። በጣም ነው የሚያምረው ቤትሽ። በጣም እንዴት ነሽ? አለሁ አለ እግዚአብሔር ይመስገን። እንግዲህ ድሬዳዋን በትንሹ ለማየት ነው አንቺ ጋር የመጣሁት። ትረስ እንግባ አይደለ? አዎ። እንግዲህ ያው ድሬዳዋ የምትታወቀው ሞቃታማ ነች እና አዲስ አበባ ቀዝቃዛ ብትሆንም እሺ፣ ት ቀላል ብሎሽ እንደተሰራ ልብሱ በጣም ቅልል ይላል እና ደስ ይላል። በጣም ቅድሜ ነገርሽኝ ነበር ድሬዳዋ ብዙ ጊዜ የሚለበሰው እንደዚህ ሽቲ ነገር ማለት ሽቲ አለ ድሬያ በአዌኔ የሚባሉ ብዙ አይነት የባህል ልብስ ነው። ልክ እንደኛ የባህል ልብሶች አሉ አደለ? ልክ እንደዛ ብዙ አይነት አሉ እና ደግሞ ሞቃታማ ስለሆኑ ሙስሊሙም ክርስቲያኑም ብዙዎቹም የሚለብሱት ይሄ ነው። ድሬዳዋ እንግዲህ ብዙ ነገር ብዙ ዘፈኖች ተዘፍኖላታል፣ ብዙ ፊልሞች ተሰርቶለታል። እንደውም ማረሳዊ የድሬ ልጅ ናት። ከዚረ ድሬዳዋን ያደግሽው የተወለድሽው ምዛ ነው። ትንሽ ስናረስለድሬ ያው እንግዲህ ድሬዳዋ የበረሃዋ ገነት በመባል ትታወቃለች። አብዛኛውን ጊዜ ሞቃታማ ነች። አልፎ አልፎ ደግሞ ምንድነው ነፋሻማ ብዙም ይሄ ወበቅ ያልሆነ ደስ የሚል ሙቀት ያለበት ክልል ነው። ማህበረሰቦቿ ደግሞ እንደሚታወቀው ሰው ወዳጅ፣ አክባሪ በመባል ይታወቃሉ። ያን ይመስላል። እኔም ተወልጄ ያደግኩት ድሬዳዋ ነው። ሳቢያን የሚባል አካባቢ እዛ ነው የተወለድኩት። ከዛ ቤተሰቦች ደግሞ ገንደቆሬ ያሉ እዛም የተወሰነ ጊዜ ኖሮ ያለው ድሬዳዋ እንግዲህ የሚታወቀው በሰላጣ ነው ቀምሻ አይደለም። እኔ ቀምሻ አላቅም። እውነት ዛሬ የመጀመሪያ ነው። ልሰራ ነው ልቀምስ። ችግር የለውም። እንዴት ጀመርሽው ሙያው? እዚህ ነው የጀመርሽው ወይስ ድሬዳዋ ነው የጀመርሽው? ከዚህ በፊት ነበረኝ፣ እሰራ ነበረ። ድሬዳዋ ላይ ትንሽ ቤት ነበረኝ፣ እሰራ ነበረ። ከዛ በኋላ ደግሞ ያው እያደግኩኝ ደግሞ ወደዚህም ስመጣ በስራ አማካኝነት ነው ወደዚህ የመጣሁት ከዛ በኋላ እንደምታየው ጀመርኩኝ። አንድ አራት አመት ይሆነኛል ይህን ስራ ከጀመርኩ። አዲስ አበባ ከጀመር አይደለ? ሙያው ኬት መጣ? ከቤተሰብ ነው ወይስ አብሮ የተወለደው? ማለት ያው ብዙ ጊዜ የሚበላው ብዙ ጊዜ የሚበላው ድንች ነው። አብዛኛውን ጊዜ ምንም አይነት እንትን ውስጥ ድንች ማህበረሰቡ ድንች ይወዳል በአጠቃላይ እንደዛ ብለው ይሻለኛል። ድንች በጣም ወዳጅ አፍቃሪ ነው እና በሰላጣ ጥብስ፣ ድንች ወጡ ብቻ ምን ልበልሽ ድንች የማይገባበት ነገር የለም። እና ከዛ የተነሳ ነው አሁን ያለ ነው። በሰንጋ ሰራ አካባቢ ነው ያለ ነው። እና ይሄ ነው የመጀመሪያው ቤትሽ ወይስ ሌላም ብራንች አለው? የመጀመሪያ ነው። ብራንች እያሰብኩ ነው፣ ነገር ግን መጀመሪያ የሰራ የነበርኩበት ቦታ ቦሌ አካባቢ ነበረ። ቡሶ ያውቀዋል፣ እዛ አካባቢ ነበረ። አሁን ያው ኮሪደሩ ምክንያት ወደዚህ መጥቻለሁ፣ ወደ ሜክሲኮ። በጣም ደስ ይላል። እንግዲህ እንጀምር አይደለ? የኔ ሙያ ይፈተሽ ይፈተሽ። እሺ፣ እሺ። እዚህ ጋር አለ መክተፊያ። ይሄ ሁሉን እኔ የምሰራው አዎ። ይሄን ሁሉ አንቺ ነው የምሰሪው? የአዘጋጀውት ምግባት የአንድ ምግብ ግብአቶች ናቸው። ስም አላቸው አደለ? ስም አላቸው፣ ግን ያው ድሬዳዋ ላይ ድንች ሰላጣ ምናምን ነው የሚባለው። ስም የላቸው የድንች ድንች የተጠበሰ ድንች ለብ ለብ ነው የሚባለው። እኔ ግን ድሬዳዋን ለማስተዋወቅ ብዬ ስላሰብኩኝ ድሬዳዋና የሰፈሮቿን ስም እና በር ላይ ቅድም እዛ ጋር ደግሞ እንዳየሹ የሰፈሮቿ የትርጉማቸው ስሞች አሉ። ልክ እንደዛ በዛ ስምና ሰፈሮች አካባቢ ደግሞ የሚበሉ ተዘውትሮ የሚበሉ ምግቦች አሉ። በነዛ ስም የተሰየመ ነው ያዘጋጀዎች ምግቦቹን ማለት ነው። ስለዚህ የምሰራ የትኛውን ሰፈር ምግብ ነው? አንቺ ደግሞ ደቻቶ የሚባለውን ሰፈር። ደቻቶ? አዎ ሄደሽ አታውቂም አይደል ሄጄ አላውቅም ድሬ መሄድ በጣም የምፈልጋቸው ሀገራት ውስጥ አንዱ ድሬዳዋ ነው የምር አንድ ቀን ትወስጂኛለሽ ምን ችግር የለውም ድሬዳዋ ብዙ ጊዜ ምንድን ነው የምትታወቀው የመንገድ ዳሮች ምግቦች አሏት እና በዛ ነው የምትታወቀው በየቦታው ላይ በየሰፈሩ እንደዚህ ቀለል ያሉ ፋስት ፉዶች ምግቦች አሏት አብሶ ደግሞ በድንች ድርድር የለም ድሬዳዋ ጓደኛ አለችኝ ግቢ አብረን የተባር እና እረፍት ብሬክ ላይ ስትመጣ ወደ እኛ ጋ ወደ ግቢ ስትመጣ በጣም ነው የምንጓጓው ይዛ የምትመጣው በጣም ብዙ ጣፋጭ ምግቦች አሉና። በዛ ነው በደንብ ድሬዳዋ አማቃት እሷ በደንብ ታወራልን አለች ስሌ ድሬዳዋ እና ያኔ ነው በደንብ ያወቅኳት። ድሬዳዋ ጣፋጭ በጣም አሉ አይደለ? ጣፋጭ በጣም አሉ። ብቻ ብዙ አይነቶች ጣፋጭ ምግቦች አሏት በደንብ የሚታወቁ። ልክ ነኝ አይደለ? ድንችን ግን በጣም ነው ጎረድ ጎረድ ያደረግሽው። ይሄ ገንዘብ ቆሬ የሚባል ምግብ አለን፣ ስለዚህ ሚሰራ ነው ድቅቅ ማለት አለበት ሞያሽ እያለኝ ነው ከኋላ፣ ዳይሬክተሬ ችግር እየተቀረጸ ነው። አያያዝሽ ታቀንሻ ጎበዝ ነኝ፣ እያየሽ ነው። ራሴን በራሴ ማደንቀው። እንዳንቺ አይነት አትክልት ቤት ለመክፈት እንግዲህ ፕሮግራማችን ቢዝነስ ላይ ነው ፎከስ የሚያደርገው እና ምን ያክል ካፒታል ያስፈልገዋል? እንዴት፣ ምን ትመክሪዋለሽ? አትክልት ቤት ለመክፈት ያው አትክልት ቤት በጣም ትንሽ ገንዘብ ነው የሚጠይቀው አሁን ላይ ካለው ማለት፣ እኔም በጀመርኩበት ሰዓት ስልሽ ያው ብዙም ከወንበሮች ውጪ የምታወጩው አትክልቶች ያው ይሄን ያህል ብር ነው ብዬሽ አይደለሽ። ብላ አትክልት ጊዜያዊ ነው፣ እለት እለት የምትጠቀሚበት ነገር ስለሆነ እለት እለት የምታወጩው ገንዘብ ስለሆነ ይሄን ያህል አለው አንመድብም። ነገር ግን የቤት ኪራዩና የቦታ የቢዝነሱ ሊሰራበት ይችላል የሚለውን የሚለው ነገር ነው ብዙ ጊዜ ፎከስ ማድረግ አለባቸው ብዬሽ የምመክረው። ምን ያክል ካፒታል ያስፈልጋቸዋል? ከዚህ እስከዚህ ብላ እንደነገርኩሽ ቅድም የቤቱ ኪራይ ይወስናል። ቤቱ የሚከራዩበት ዋጋ ቦታው ምን ጋ ነው። ቤቱ ደግሞ የሚከራዩበት ዋጋ ነው የሚወስነው እና አሁን ላይ እንግዲህ ከሰላሳ በላይ ነው ቤት ኪራይ ያለው አይደለ? ከዛ በታች በአጠቃላይ አሁን ላይ ካለው በራሴ ግምት ከ300 ሺህ ብር ቆንጆ ስራ መስራት የሚችልበት ቦታ ካለ በዚህ ዋጋ መረጃ ማለት ነው ከራሴ ። ስለዚህ ይህ ፕሮግራም የሚከታተል አንድ አትክልት መክፈት የሚፈልግ ሰው ከ300 ሺ እስከ 400 ሺ ብር ካፒታል ያስፈልገዋል። በጣም አሪፍ። እስቲ ወደ አትክልቱ እንምጣና እንደው አትክልት ገበያውን ስናይ ብዙ ጊዜ ወቅታዊ ነገር ይመስለኛል። አሁን ለምሳሌ ጾም አካባቢ አሁን ደግሞ በኦርቶዶክሱ የአብይ ጾም ላይ ነው ያለው በሙስሊሙ ዘንድ ደግሞ ታላቁ ረመዳን ጾም የተጾመ ነው እና እንዴት ነው አሁን ያለው የገበያው እንቅስቃሴ? ያለንበት ወቅትም የጾሙ ወቅት ስለሆነ እንዴት ነው ያለው እንቅስቃሴ የገበያው እንቅስቃሴ ምን ይመስላል? ለእኛ ቆንጆ አጋጣሚ ነው ያው፣ ብዙ ጊዜ የፍስክ ምግቦችን ስለማንጠቀም ስጋ ነክ ነገሮችን ስለማንጠቀም ቆንጆ ነው። በኛ በገበያ ደረጃ ማለት ነው ምሳሌ እኛ ድንች አሁን ከሰላሳ ብር አርባ ብር ገብቷል። እነዚህ እነዚህ ነገሮች ላይ ጭማሪ ያለው ድንች አሁን ሽንኩርት ምናምን፣ ለምን ሰው አሁን ላይ ተመጋቢ የሚሆነው አትክልት ነገር ላይ ስለሆነ ጭማሪ ያው ግዴታ ነው የምንቀበለው። እንዴት ነኝ? ዝም እያልሽኝ። ቆንጆ ለእሱ የሚሆን ደግሞ አሁን የምንሰራው ለአንድ ሰው ነው ታያለሽ በጣም ደጎች ናቸው ምናምን የጠገብሽ አይመስላቸውም እና ያንን እንግዲህ የተካፈልኩትን ባህሪ ታደርገዋለሁና እንደዛ እንደ ሀገሬ ነው አይበዛም እላለሁ ማለት ነው የትኛው ነው የምከትፈው በሚቀጥለው እዚህ ጋ የምታዩ ይሄኛው ንፍሮ ነው ሽሙ ይባላል እኛ ጋር ሽሞ የሚባል ነው የሚጠራው አዲስ አበባ ደግሞ ንፍሮ ይባላል አሁን ከዚህ ደግሞ መውቀጫ ውስጥ በማንኪያ አንቺ በሚበቃሽ እንትን ጨምሬና መክተሽ ተውብጫለሽ ያዥና ችግር የለው እንደሚ ሙቀጫዋ ራሱ ደስ ስትል ታምራለች ከዛ ከድሬዳዋ የመጣ ብዙ ጊዜ የለ እኔ ይበቃኛል አላቅ በቃሽ በይኝ ችግር የለው ያው ለመቅመስ ስለሆነ ይሄ እኛ ጋር በትሪ ነው የተለመደው። ትሪ ይሰጡሻል። ከዛ እንደዚህ ምንድነው መዳመጫ ነገር እንደ ኒኬል ነገር ይሰጡሻል። ከዛ በሱ ነው የምትጠቀሚው። ያው ሰው ላለማድከም ብለን ደግሞ በዚህ እንጠቀማለን። አንዳንዴ ደግሞ ድፍን ድፍኑን ደግሞ ሳንወቅጥም እናቀርብላችኋለን። ምንድነው ልዩነቱ? አሁን ሳይወቀጥ ቢቀርብና ተወቅቶ ቢቀርብ ልዩነት አለው? ልዩነት የለውም፣ ግን ይሄ አለ አይደለ፣ ልማድ የለመድሽው ነገር እንዳይቀር እንደዛ ነው። አሁን እዛ ድሬዳዋ ይሄ ተወቅጦ ወይ ተላፍቶ ነው የሚቀርበው ማለት ነው፣ ከቅርብ ጊዜ ጀምሮ ማለት ነው። የስጋ ምግቦች ቀርተዋል። ብዙ ሰው ወደ አትክልት እያዘነበለ ነው ያለው እና አሁን ከቅርብ ጊዜ ጀምሮ አዲስ አበባ ውስጥ ብዙ አትክልት ቤቶች የተከፈቱ ነው ያሉት፣ በጣም ብዙ እና እስኪ ምን ትመክሪያለሽ ለተመጋቢው፣ ወደ ንግድ አለም ሊገባ ላለ ሰው የምናገረው ነገር ምንድን ነው? ለተመጋቢው እንደ ጤና እጅግ በጣም ጤናማ የሆኑ ምግቦችን ቢያዘወትሩ ያው ታውቂያቸዋለች። ብዙ ጊዜ ስለ ድሬዳዋ ሲወራ የድሬዳዋ ሰዎች ከለራቸው፣ መልካቸው፣ ፊታቸው የሚባለው፣ እኛ ይህን ነው የምንበላው። የድሬ ልጅ የተባለው ዘፈን የዚህ ውጤት ነው እላለሁ። ሁን ደቆ ላይ ደስ የሚለው አቀራረቡ፣ ይሄ ከጎን ከጎን ሁሉ ነገር ከጎን። አዎ፣ ምግብ ሲወጣ ይቼ ነበረ። እና ደግሞ በዚ አጋጣሚ አሁን የምታወጩ ሽሙ ምልሽ ለብቻው ይበላል። አንዴ እሺ የምትባል እቺ የምታያት ሶሷ ከእሱ ጋር እቺ የምታያት አንድ ላይ ብቻዋን ተደርጋ ሽንኩርት፣ ቃሪያ ምናምን ይገባና ሽሞ ስሪልኝ ካሉሽ እሱም ብቻ ንፍሯን ሽንኩርቷን ተደርጎ ይሰራል።

ይሄን ቢዝነስ ጀምሪ ደግሞ አራት አምስት ብለሽ ነው ያልቅ። እንደው ያጋጠመሽ ገጠመኝ አለ? መጀመሪያ ላይ ከባድ ነበረ። ለእኔ ይሄ ማለት አል እንጀራ የለመድ አይደለ? አዎ። አብሶ ደሞ እኛ አበሾች ከእንጀራ ውጪ ምግብ የበላን አይመስልህ፣ አይደል? መስና አሁን ቁርስ ወይ ምሳ ሊበሉ ሲመጡ ምን አለ እንጀራ ምናምን ሲሉ፣ በየአይነት ምናምን፣ ሽሮ ፈሰስ ምናምን የለመዱት የለመዱትና ድንች ስል እንደ ድንች ይሉኛል። እንዴት እንደምሳቀቀኝ፣ እንዴት ነው የምቀጥለው እያልኩኝ ማለት እነሱ አጋጣ ያጋጠሙኝ ጊዜያቶች አረሳቸውም። በቃ ለማስለመድ የከፈልኳቸው ጊዜያት ነበር። ማለት ለተወ እንዴ፣ በቃ እንጀራ ልጀምር እንዴ። እኔ ደግሞ የመጣውበት ሀሳብ ድሬዳዋን ለማስተዋወቅ ድሬዳዋ ላይ የሚበሉ ምግቦች፣ ድሬዳዋ ማህበረሰቦቿ ምን ይመስላሉ የሚለውን ነገር ነው። እኔ ባለችኝ እውቀት እና አቅም ለማሳየት ጀመርኳትና ትንሽ ቻሌንጅ አድርጎኝ ነበር፣ በቃ ከመናግርሽ በላይ ስለዚህ፣ አሁን ቲማቲሙንም ደቀቅ አርገን መክተፍ አለብን። ስለዚህ ሁሉም ደቀቅ ነው የሚሆነው ማለት ነው። እንዴት ነው ግን ቲማቲም ዋጋ ቅድም ድኝ ሰላሳ ብር ነው አልሽም? የሀገሪቷን የዋጋ እንትን ዜና እያቀረብኩ እንዳይመስለኝ ራሴ እውነቴ ነው። አይ ሽንኩርት ዋጋ የገባበት አሁን ዋጋ ሽንኩርት እንግዲህ በ60 ብር ኪሎ በ60 ብር እየተሸጠ ነው ያለው። አረ እባክሽ የት ሀገር ውስጥ እንዳልጠየቅ ግን አልጠየቅሽም መሰለኝ። አይ ሰሞኑን አልገዛሁኝም በየቀኑ ማለት ይሄን፣ ሳይሆን ያው ታውቂያለሽ፣ በኪሎ ደረጃ ብዙ ለሚያመጣ ሰው ይጎዳል። አንዳንድ ኪሎ ለሚገዛ ግን አንድ አስር ብር 20 ብር ጭማሪ ኖርማል ነው። ግን አላደለ ብዛት ለምን ወስዳ ብሶ ለእኛ ለነጋዴ ይከብደናል። ሀያ ብር ሰላሳ ብር እና ጨምሩብን፣ አይደለ ጨምሩብን። እንደው ኪያም ቢዝነሱ ላይ ያጋጠሙሽ እንትኖች ይሄ ችግሮች ቢቀረፉ ብለሽ የምታስቢው ነገር? አዎ ቅድም ያነሳሽልኝ ነበር ዋጋ ላይ ብዙ አስክርቶች፣ በየቀኑ ነው እንደውም፣ በየቀኑ እንኳን በየሰዓቱ አሁን እየጨመረ ያለው አይደለ። እንዴት እየተቋቋምሽ ነው ያለሽው? ቆንጆ ጥያቄ ነው የጠየቅሽኝ። እኔ አሁን ለኔ ቻሌንጄ ምንድን ነው፣ እዛ ጋር ሲጨምር በየጊዜው ሜኖ መቀያየር በጣም ከባድ ነው። ታውቂያለሽ 150 ብር የነበረው እኔ ከዛ 10 ብር ስጨምር እነሱ ማለት እኔ እኮ ከአትክልት ቦታ ሳመጣ የትራንስፖርት ለጫኛ ውራጅ ምከፍለው አለ እውነት ለማውራት ማለት ነው እና እዛ ላይ የማወጣው ለአንድ ለሚጭን ሰው ምትከፍይ ዋጋ እና እዚህ አስር ብር ምትከፍይ ዋጋ አንድ አይደለም። ሜኖ ላይ አስር ብርስ ሲጨመር በጣም ሰው ትንሽ አይረዳም። ቢረዱን ብለን እንላለን። እንግዲህ ቀጣይ ምንድን ነው የምከትፈው? በጣም ጥቂት ነገር ቀረ። የታጠበ ሰላጣለች አጥቤ ያዘጋጀሁልሽ

ይሄ አትክልት ነገር በጣም ጥንቃቄ ጽዳ በጣም ነው የሚጠይቀው እና ለዛ አትክልት ቤት ለሰው ለእኛም በየጊዜው ከጽዳት ጋር የተገናኘ ነገር ስለሆነ ጽዳቱ ነው የሚያወሩ፣ ታጥበሽ ነው የሚሰሩ ብለሽኝ እዛ አስታጥበሽኛል፣ መጀመሪያ ላይም እና ጽዳቱ በጣም ደስ ይላል። ቤቱ በጣም ነው የሚያምረው፣ ቅልል ያለ ቤት ነው ያለውና ደስ ይላል ሰው ገብቶ እንዲበላ። ብዙ ጊዜ አንዳንድ ቦታ ላይ ጭንቅንቅ ምናምን ያሉ ቦታዎች አሉ፣ ግን እንደዚህ ቅልል ብሎ ሰፋ ብሎ ደስ የሚል በጣም ወድጃዋለሁ። አሁን ከየቀረን እንግዲህ ዘይቱ ጨምሪያለሽ፣ ከዛ አቴቶ ሮሚ ምናምን ጨማምረት፣ ጥቅል ጎመናሽ ጨምረን እንጫርሳለ። ስለዚህ ወደ መብላቱ ነው። በጣም ጥሩ። እዚሁን ዘይቱ ምናምን አድርግና ይሄ ነው ዘይቱ ላ ዝግጁ ነው ማለት ነው። ስለዚህ ወደ ውስጥ ሄደው ይሄ እስኪዘጋጅልን ድረስ እኛ እዚህ ጋር እናወራለን። ተመልካቾቻችን አሁንም ሀገሬ ቢዝነሳችን እንደቀጠለ ነው። አብራችሁን ግንባችን እስኪመጣ ድረስ እንግዲህ ምጫዋወት አይደለም። እሺ ግን ያሁን ሆዴን እየሞረሞረኝ ነው። እራበሽ? አሁን ቸገሬ ነው። እየደረሰ ነው። የተሰራ ነው። እሺ ሰራተኞችን እያየው ነበር። በስርሽ ስንት ሰራተኞች አሉ? አሁን ለጊዜው አምስት ነው ያሉት። ይበዛል ብዬ ተስፋ አደረጋለሁ። እንዲ አሪፍ ነው። የስራ እድልም ፈጥረሻል። አምስት ሰዎች የስራ እድልም ፈጥረሻል ማለት ነው። ሰራተኞች አሉ ቋሚ ናቸው። እኔ አሁን እንዳለ አይኔ ያለው ወደዛ ነው። ምግቡ ጋ ነሽ። የሰራሹ ምግብ በጣም ያጓጓል ለመብላት እንደ። አዎ በደንብ የሰራሁት ሙያዬንም በደንብ ያየሽበት ነው። እያየዋቸው ነው ያው እንደምታዩ፣ ቅድም ገብተሽ ቤቱ እንዳየሽው ኦፕንክችን ነው ቤታችን። ፊት ለፊት ነው የሚሰሩት እና እያየኋቸው ነው እየደረሰ ነው እንትበያለሽ። የሚጠጡ ቆንጆ ቆንጆ ጁሶች አሉ። ሬዳዋ ላይ የሚጠጡ ላይ ያልተለመዱ ቅድም ደግሞ የሆነ አንድ ሻይ ስጠሪ ሰምቼሽ አለሁኝ፣ እና ስሙ ጠፋብኝ። የቁጢ ሻይ ነው። ቁጢ ማለት ምንድን ነው? የቡና ቅጠል ነው። የቡና ቅጠል አለ። ከእንደገና ደግሞ እራሱ የቡና ፍሬዋ የምትቀመጥበት አለች። እሷ ደግሞ አሻራ ትባላለች። ሁለቱም ተቆልተው ነው ወደ ሻይ መልክ ሚቀርበው ያሻይ ነው፣ ቁጭ ሻይ ብለን የምናዘጋጀው ማለት ነው። አሻራው የሚባለው በወተት ሆጃ የሚባል እቃ አለ፣ ሬዳ ላይ የሚጠጡ የቅልቃ ወቅሽ ብዙ ጊዜ በዛ የሚጠቀሙበት ነው። እኛ ደግሞ ብርጭቆን ተለቅ አድርገን ከወተት ነፃ አድርገ ነው ቁጭ ሻይን እያዘጋጀን እንገኛለን። ታይዋለች። ጥቅሙስ ምንድን ነው? ከሻይስ ለየት የሚያደርገው ከእኛ የምናውቀው ሻይ አለ ሻይ ቅጠል፣ እና ከዛ ለየት የሚያደርገው ነገር ምንድነው? ቁጢ ሻይ የሚለይበት ቅድም እንደነገርኩሽ መጀመሪያ የቡና ፍሬውና ቅጠሉ ነው። ብዙ ጊዜ ይሄ እንግዲህ ያው ብዙም ነገሩ ላይ ተመራምሬ ባላቅም ካለኝ መረጃ ግን እናቶቻችን ከሚያወሩት ለደም ግፊት ላለባቸው ሰዎች በጣም ቆንጆ ነው ይባላል። ያው ቡና ነው ዋናው እንትኑ የቡና ቅጠል ስለሆነ እንደዛ ሲባል እሰማለሁ መረጃው ማለት ሲቀጥል ደግሞ እንደነገርኩሽ አሻራ የሚባለው ከመድሃኒትነት ባለፈ ለጤና ብዙ ጥቅሞች አሉት ብለው ይላሉ እኛ ግን እንደሱስ ነው የሆነብን እውነት ስነግርሽ ማለት ነው የቡናም እንትን ስለሆነ ነው መሰለኝ ልክ እንደ ቡና የቡና ቅጠል ስለሆነ እንደዛ ነው ቀደም እንዳወራውልሽ በ በወተት ይጠጣል። እንዲህ በባዶ ይጠጣል። አሻራ የሚባለው የፍሬው ማስቀመጫለ እንደ ምትፈለቀቋ ቡና የምትወጣባት እሷ ነች አሻራ የምትባለዋ። ቅጠሉ ደግሞ እንደነገርኩሽ ቁጤ ተብሎ የሚባለው እሱ ታምሶ ነው የሚሰራው፣ እና እንደዛ ይመስላል። አይ አሪፍ። ምግባችን የደረሰ ይመስለኛል። አዎ ደርሷል። ይሄን የሰራውስ ምግብ ነው? አዎ፣ እሱ ነው ስታዩ። የሚያምር ነው አይደል? በጣም ላይን ራሱ ሩዝም አለሽ። ብዙ አይነት ምግብ ነው እኛ ቤት ያለው። ወደ ከዚህ በፊት የነበረው እንግዲህ ወደ አስራ አምስት የሚያህሉ ምግቦች ነበሩ። አሁን ግን ያው ስራውም እየበዛብኝ ሲመጣ ሰዎች ብቻ የሚወዱትን ብቻ ትኩረት በማድረግ ምግቦቹን የተወሰኑትን ቀንሻቸዋለሁ። ይሄ ፉል ነው ቁርስ ሰዓት ላይ ብዙ ጊዜ ድሬዳዋ ላይ እንደምታውቂው የመንገድ ዳር ምግቦቿ የምትታወቀው ፉል ነው። ይህ ፉል ያው እንደ ድሬዳዋ ቴስት ነው ያለው። ድሬዳዋ ሰዎች የሆኑ እንዲመገቡት ይሄ አለ ቁርስ ሰዓት ላይ። ይሄ ደግሞ ቅድም አንቺ የሰራሽው ነው። እኔ ሰራሽው? አዎ ደስ አቶ የሚባለው ነው። ብዙ ጊዜ እኛጋ ምግብ ሲበላ በዛ ብለው ነው። ቅድም እንዳየሽው እኮ እኔ እኮ ይሄ ሁሉ ምግብ ለኔ ነው እያልኩኝ ነበር። በዛ ያለ ነው እና ምንድነው ሰው ብቻውን እየበላ ነው ዘንድሮ የኑሮ ውድነት አለ መሰለኝና፣ ያ ነገር እንዲቆም ብዬ እኔም በዛ አርጌ ብቻሽን፣ አሁን ብዙ ስለሆነ ግዴታ ጓደኞችሽን ምናምን ሰብሰብ አርገተሽ ትመጫለሽ። እንደዚህ ደብለቅለቅ አድርገን ነው፣ ከዛ አንድ ላይ ይበላል። አንድ ላይ ሆነሽ ይበላል። አንድ ላይ አድርገን ይበላል። ሚገርም ጣዕም አለ። ሁሉ ሩዙ ዳቦ ምኑ ሌሎቹ ምግቦች አሉ። ቅድም እንደነገርኩሽ ይሄ ያው በተወሰነ የተመረጡ ምግቦች ናቸው እንደዚህ ተደባልቀ ሲበላ በጣም ደስ የሚል ጣዕም አለው። በዛ ስትይም ደግሞ ስበዩ ደስ ይላል። አደላ እንደዚህ የተደባለቀ ምግቦች ነው። ቅድም እንዳሳየች ደግሞ ቅድም ላይን ራሱ ያምራል፣ በጣም የሚያምራል። የቤታችን ስፔሻል ቡስነት ቅመሻት። ሌላ ቦታ እርግጠኛ ነኝ ጠፍተሻል አታቂ አቦካዶ፣ ፓፓያ፣ ማንጎ ምናምን ጁስ የተለመደው ፍሩት ጁስ ነው። የተለመደው ይሄ ደግሞ ቤት ውስጥ በማር በሙዝ ምናምን አድርጌ የማዘጋጀው የተልባ ጁስ ቆንጆ ነው። ኢነርጂ የሚባል ስም አለው። እኛ ቤት ኢነርጂ ነው የሚባለው። ወይ ደስ ይላል። ቀዝቀዝ ያለ ነው። ይሄ ደግሞ ምንድን ነው የሚባለው ነው? ይሄ ደሞ ሀፈት ኢሳ ይባላል። ሀፈት ኢሳ ስማ፣ በቅድም ነግረሽኛል ነው በድሬዳዋ ከተሞች ስም ነው። ሀፈት ኢሳ ይባላል። ያው ብዙ ጊዜ ሶማሌዎች ናቸው እዛ አካባቢ የሚውሉት የሚኖሩት እና ዳቦ ይወዳሉ እነሱ በእነሱ ስያሜ እንግዲህ የሰየምኩት ምግብ ነው። ይሄ ደግሞ ዳቦ ፍርፍር ነው። ቁርስ ሰዓትም ይበላል፣ ምሳ ሰዓትም። ይሄም ቅድም እንደምታዩ ምሳ ሰዓት እንደዚህ ከሰዎች ጋር ሆነሽ በዛ ስትይ የምትበይው ምግብ ነው። አዎ፣ ይሄንም እንደዚህ ደብለቅ እናረገውና ሁሉም ተደባልቆ ነው የሚበላው። እንግዲህ ለመብላት እንደጓጓሽ። በጣም እውነት አሁን የበለጠ ነው እየጓጓሁ ያለሁት። ከዛ ማባያ ደግሞ ሺትን የምትባላለች ቅድም ስትሰሪ ያሳየሁሽ አ ይሄ ማባያ ነው። ልክ እኛ ሀገር ምንድነው የሚባለው? ዳጣ እንደሚባል ነው የሚታወቀው። እኛ ሀገር ደግሞ ሺት ነው ይባላል። ሺት ቀጠር ሊያደርጋል፣ ይጣፍጣል፣ ቆንጆ ነው። እስኪ ከጎን ላድርግልሽና ቅመሻት እስኪ እሺ እኛ ደግሞ እንደዚህ ነስነስ እናርገው። በእንጀራ አይደለም አይደል? ደም የሚበላው እኛ ቤት እንጀራ ብዙ የለንም። ድንች ብቻ ስለሆነ በማንኪያ ነው የምንበላው። ይሄው ማንኪያ እዚህ ጋር አጠገብ ያለ ዳቦም አለ ሞያዬ አንደኛ፣ የእኔ ሞያ አንድ ምግብ ሰት ሞያያላኝ። በጣም ነው የሚጣፍተው። በጣም እስኪ፣ ዋጋዎቹስ ምን ያክል ናቸው? አሁን ለምሳሌ እዚ ጋር ወደ ሶስት አራት ምግቦችን ያየ ነው እና ምን ያክል ነው አሁን ሰው መቶ ለመብላት ምን ያክል ነው የሚከፍለው? እሺ አሁን ይሄ እንደምታዩ ሶስት ምግብ ነው። ከአምስት ሰው በላይ ስድስት ሰው በደም አምስት ሰው በደምብ ያጠግባል። ብዙ ነው እንደምታዩ እና አጠቃላይ ብሩ ያው ሁሉም ይለያያል፣ 300 ነው ያው፣ 200፣ 500፣ 600 ብር ማለት ነው። 600 ብር ለ5 ለ5 ሰው በቄ በጣም በቂ ነው። ዋጋሽም ይሄን ያክል ውድ የሚባል አይደለም፣ ተመጣጣኝ ነው በጣም። ጁስ ውስጥ ምን ያክል ነው? ጁስ ጁስ ደግሞ 150 ብር፣ 150 ብር። ሀገሬ ቢዝነሳችን እዚህ ድሬዳዋ ሳላድ ተገኝቶ የድሬዳዋ ምግቦችን ድሬዳዋን በትንሹ አይተናል። ድሬዳዋ ሰላድን የሚፈልግ ሰው ካለ የት ይምጣ? መገኛችን ሜክሲኮ ሰንጋተራ ብሎክ 3 አንደኛ ላይ ፖስታ ቤት አጠገብ ታገኛላችሁ። እንዲሁም ደግሞ በተጨማሪ በስልክ ቁጥራችን በ0973257147 በመደወል ታገኛላችሁ። በጣም ደስ ይላል። እንግዲህ እናመሰግናለን። ሀገሬ ቢዝነሳችን በዚህ ተጠናቋል። ቀጣይ በሌላ አርዕሰ ጉዳይ እስክንገናኝ ድረስ መልካም ጊዜ።